እነዚህ የውጭ ሀገር ማፊያዎች የሉ ልክ እንደ እነሱ ነው የተለወጡብኝ። በጣም ነው የገረመኝ፣ ሳያቸው እንዴት እንደሚያምር ረ የዛሬው ቤተሰብ፣ እኔ እግዚአብሔርን ነው ምላቸው። የሀይሚና የብሩኬ ነገር እንደ ዛሬ አስቆኛ አያውቅም። እናንተ፣ ብሩኬ ዛሬ ተለዋወጠብኝ፣ ሀይሚዬም ተለዋወጥ። ምን ሆነ እነዚህ ልጆች ምን ገጥሟቸው ነው ስል እናንተዬ፣ እነዚህ የውጭ ሀገር ማፊያዎች የሉ ልክ እንደ እነሱ ነው የተለወጡብኝ። በጣም ነው የገረመኝ። ሳያቸው እንዴት እንደሚያምር ሀይሚዬን እንዴት እንዳንጠለጠላት የኔ ሀይሚዬ ትቢት ትቢት ስላት ብሩኬ ብድግ አርጓን ጠልጥሏት፣ ተሸክሟት ሄዳ አይታችኋል? እንዴት እንደሚያምሩ እኔ ማርያም። ዛሬ እሱን ቪዲዮ አይቶ ያልሳቀ ሰው የለም። እንዳለ ህዝቡ ነው የሳቀው እና በጣም ነው የሚያምረው ይኔ ቆንጆ ይኔ ማሮች በጣም ነው የምታምሩት ከአይን ይጠብቃችሁ ለእናንተ ክፉ የሚያስበው ለራሳቸው ያርግላችሁ እውነታው እነዚህ ልጆች ክፉ ቢታሰብላቸው ራሱ ክፉ ቢታሰብባቸው ራሱ አስፈራ ማርያምን በጣም ነው የሚያሳዝኑት እንዴት እንደሚያምሩ ዛሬ ደግሞ በቃ ልየት ለየት ለየት ያሉ እኔ በጣም ነው ያሳቀኝ እግዚአብሔርን ነው ምላችሁና እኔ አላቀም፣ ብቻ ዛሬ እንግዲህ በአበደ ቪዲዮ ይመጣሉ ብዬ እጠብቃለሁ። አበደ ቪዲዮ ይዞልን ነው የሚመጡት። እንግዲህ አይታቸዋል፣ በጣም ነው የሚያምሩት። አካሆናቸው ስታይላቸው፣ የሆነው የብሩኬ ኮፍያ አደራረጉ፣ መነጽር አደራረጉ ምናምን በጣም ነበረ የሚያምሩ። በጣም ወድጀዋለሁ። ደስ የሚል ቪዲዮ ነው የሰራችሁት። እንግዲህ ቤተሰብዬ ሀይሚዬና ብሩኬ ብዙ ነገሮችን ከዚህ በኋላ ይሰሩልናል። ብዙ ነገሮችን ያመጡልናል። እናንተ የሚያዝናና፣ እናንተን ደስ የሚያሰኝ ነገር ይዘው ይመጣሉ ብዬ እርግጠኛ ነኝ። እንግዲህ እነሱ ላይ በጣም ብዙ ነገር ትላንትና፣ በቀደም ለታ በጣም የሚወራው ነገር ቲክቶክ ላይ አይቼዋለሁ። ይሄ የመንደር ወሬ ነው። እኔ በጣም የመንደር ወሬ ነው የማደርገው እንደዚህ ነገር ሲወራባቸው የመንደር ወሬ ነው የማምለው። የእናት ስትሰደብ፣ አባት ሲሰደብ፣ ወንድም ሲሰደብ፣ እኔ የመንደር ወሬ ነው የሚያደርገው። እነሱ ለነገሩ ሀይሚና ብሩኬ መስሚያቸው ጥጥ ነው አይሰሟቸውም እንደዚህ አይነት ነገሮችን ቢላክላቸውም ይሰሙ ይችላሉ ሜንሽን የምታደርጉት ሰዎች አሁን ይሄ ነገር ምኑ አምሮ ነው ምኑ ደስ ብሎ ነው ለነብሩኬ ይሄ የተቀዳ የሚያስጠላ በሚያስጠላ ነገር የተቀዳ ነገር ለነብሩኬ ሜንሽን ማድረጉ ራሱ ለምን አስፈለገ እውነት በጣም ነው የሚደብረው እኔ እግዚአብሔርን አይቸው በጣም ነው የደበረኝ የሚወራ ወሬ በጣም ኩስኩስ የሚል ነገር ነው ኩስ ታውቃላችሁ ኩስ የዶሮ ኩስ እንደዛ እንደዛ የሚል ሚሸት ወሬ ነበር ሲወራ የነበረው ብቻ እግዚአብሔር እና ሀይሚ የሚጠብቃቸው ነው ምሉ ከነዚህ ወሬ ማለት ነው። እኔ በጣም ደስ ብሎኛል። ያው እነሱ ስለማይሰሙ ወሬ ምን ስለማይሉ አሁን አሪፍ እየተጓዙ ነው ያሉት። አሪፍ መንገድ እየሄዱ ነው ያሉት። ለምን ብትሉ ኮሜንትም እንደ ድሮ ማንበብም ትቷል መሰለኝ። ብሩኬም ሀይሚም ኮሜንት ያነቡ ነበር። አሁን ኮሜንት ምናምን ማንበብ ትቷል። ጥሩ መንገድ ላይ እየሄዱ ነው ያለው። እነሱ ጥሩ ሲሆኑ የሚወድ ሰው የለም። ሲጣሉ ለምን ተጣሉ፣ የሆን ነገር ሲሰሩ እንዴት እንደዚህ አይነት ነገር ተሰራ እንዴት እንደዚህ ያደረጉ ይባላል። እኔ በጣም እኮ ነው ልጆቹ ምን እንደሚያደርጉ ብቻ ነው ግራ የገባኝ። ለነገሩ ምንም የሚወራባቸው ምንም እነሱ ምንም መስሚያቸው ጥጥ ነው። ብሮኬም ሆነ ሀይሚ ደስ የሚሉ ልጆች ናቸው። ከዓይን ያውጣቸው መዳን ያለም የዛሬው ሚካኤል እንግዲህ ከዓይን ያውጣቸው ነው ምለው ለማንኛውም ይህም ቪዲዮ በደንብ አድርጋችሁ ላይክ ላይክ አድርጉ ቤተሰብ። ዛሬ ሚካኤል ነው፣ እንኳን አደረሳችሁ። ሀሳባችሁ፣ ምኞታችሁ የሚሳካበት ዘመን ይሁንላችሁ። እህቶች፣ አብሶ አረብ ሀገር ያላችሁ ልጆች ሀሳባችሁ ተሳክቶ ወደ ሀገራችሁ የምትመለሱበት ፏ ደመቅ ሸብረቅ ብላችሁ የምንኖርበት ጊዜ ይሁንላችሁ። እንደው በቃ ይሄ የዳር ሚኬል ዘመናችሁ ሁሉ ሰፍ አድርጎ ሀሳባችሁ ሁሉ እንዲሳካላችሁ ነው ምለው። እንግዲህ እነ ብሩኬን የሚጠብቅልን ነው ምለው። እውነቴን ነው የምናገረው። በእነሱ ነገር በጣም እንጃ ማርያም ና፣ አንዳንዴ ይጨንቀኛል። ቁጭ ብዬ ሳስበው ለምን ሆነ ለምን እንደዚህ ይደረግባቸው? ላሉ እንደነዚህ አይነት ልጆች በቃ እግዚአብሔርን ሲያሳዝኑ ደግሞ በጣም ነው የሚያሳዝኑት። እንግዲህ ትላንትና ደግሞ አይታቸዋል፣ በጣም በሚያምር ሁኔታ አይምዬ ብዙ ለፍታ ብዙ አይታ ለብሩኬ የሚገርም የ ወርቅ ሰዓት ገዝታ መታለታለች። እኔ በጣም የገረበኝ ነገር ቤተሰብ የወርቅ ሰዓት ለአብርሃም ሲመጣ አይታ ነው። የወርቅ ሰዓት ለብሩኬ ገዛችሁ ብላችሁ የምታወሩ ሰዎች ግን ያማችኋል እንዴ? የእነሱ ይሄ የበሰበሰ ድራማ ነው። ይሄ እኮ የምር እኮ ነው። ይሄ እኮ ማለት እኮ በህይወታቸው እኮ ነገ ተነጎዳ ተጋብተን እንኖራለን የሚል ሰው ከምትለው ሰው እኮ ነው ለቡሩኬ ስጦታ የሰጠው ቡሩኬ ደግሞ እንደ ትናንትና ደስ ብሎት አቅም በጣም ነበር። ቡራዬ ደስ ያለው እንኳን ደስ ያለ የእኔ ጌታ፣ የእኔ አባት እንኳን ደስ ያለ፣ ይገባሃል፣ ይገባሃል። የሀይሚ ሞገስ አንተ ኮ ሞገሷ ነ እውነት፣ በቃ ይገባሃል። ምንም የሚያወሩ ምንም ከየትም አየችም አላየችም። ሀይሚ የራሷን ሀሳብ የራሷን እንትን ነው ገዝታ የሰጠችው። ቡሩኬ የሚያበደ ወርቅ ነው ገዝቶ የሰጣት። የበቀደስ የሚል ስጦታ ሰጣጣቸው አነጋገር ትክክለኛ በቃ ይሄ እኮ የትክክለኛ የፍቅረኛሞችን ነገር ነው ለኛ እያሳዩን ያሉት። ትክክለኛ ትምህርት ነው ለኛ እያስተማሩን ያሉት እውነት። እኛ እንኳን ትልልቅ ነን፣ ግን ያው ትንንሽ የነሱ ተናናሾች አሉ። ከሀይሚ የነብሩክ የተናናሾችን ብዙ ልጆች የነሱ ቪዲዮ ያሉ በቃ ትምህርት ነክ ነገሮችን ነው እያሳዩቸው እየሄዱት የህይወት መንገድንም። ለምን ትናንሽ ልጆች ስለሚያየው የህይወት መንገድ እንዴት እንደሚካሄድ ሰው እንዴት እንደማደግ እንዳለበት ምናምን በቃ ብዙ ነገሮችን ነው እያሳዩን ያሉት። እኔ በጣም ነው ደስ የሚሉኝ ሀይሚና ብሩኬ። እኔ ክፋይን ካቸው ነው ምለው። ከማንም አየችም ካላየችም፣ ይሄ ወርቅ መጀመሪያ አስባ አቅር ያስቀምጠችው ሀሳቧን ነው ዋናው። እኛ ማንም ለማንም ይሰጥ እኛ ሀሳብ ነው ለብሩኬ። እሷ ምንድነው ለምትቀናውስ? ወንድሟ ነው። ለወንድሟ ለአብሪ ሲሰጥ ለወንድሟ ነው ወርቅ የተሰጠው። ለባዳል ሰጠ። ወንድሟ የእጅ ወርቅ ከተሰጠው ሀይሚ ለወንድሟ የተሰጠውን አይታ ነው ለቡሩክ ያደረገችው? ወይስ ሀይሚ ቀንታ ነው ለአብርሃም ላይ? እኔ እኮ በጣም ይገርመኛል። አብርሃምና ሀይሚ ግን በነገራችን ላይ በጣም በጣም ነው የሚዋደዱት። በጣም ከሚከበው ማርያምን እኔ ስሰማ የሀይሚና የአብርሽ ወንድሟ በጣም እንደሚዋደዱ እግዚአብሔርን ነው የምላችሁ። እንደው እኛ አናይም እንጂ በውጪው ሆኖ ምንድን ነው የምፈልጊው፣ ምን ላግዝሽ እውነቴን ነው የምናገረው። በጣም አብርሃም ለሀይሚዬ ብዙ ነገር ነው ለአግዝሽ ምንድን ነው የምትፈልጊው የምንፈልገች ነው ምናምን ብሎ እንደሚጠይቃት ሁሉ ነው የሰማሁት። እውነት አብርሃም ለሀይሚዬ በጣም ምርጥ ሰው ነው፣ ሀይሚም ለአብርሃም ምርጥ እህት ነች። እና ለሁሉም እግዚአብሔር ጠብቃቸው ነው የምለው። በተረፈች ቤተሰብ ወዳቸዋል።